ሩታ ትናንትና በጣም ያሳዝነች ያሳዘነችኝ አብርሽ እንደዛ ሲያመናጭቃት፣ ከፈለግሽ ቤት ተቀመጪ፣ እይትን ቦታ ተጅ፣ እኔን የምናገር መብት የለሽም፣ ቅንጭላትሽ በመጥፎ ነገር ተደፍነዋል ምናምን። ኧረ ስንት ነገር አላት። የእውነት በጣም በጣም መንጭቅጭጥቅ አደረጋት ማለት ነው። እንደገና ደግሞ አንቺ ቤት ቆይ፣ እኔ ታዝራ ቤተሰቦች ጋር ሂጅ እመጣለሁ፣ ቤተሰቦች ጋር እኔም ሂጅ እመጣለሁ ስትለው፣ አይ መንገዱ ጥሩ አይደለም። እንኳን በዚህ ሰዓት ድሮ ምናቶቻችን በእግራቸው ስንት ስንት እንኳን አይደለም ስንት ሀገር አቋርጠው እንግዙ ነው ስንት ሀገር አቋርጠው ይሄዳሉ ማለት ነው። እንኳን በዚህ ሰዓት አስፋልት በአማራበት ሰዓት ከቡታጅራ ከአዲስ አበባ ቡታጅራ ደግሞ በጣም ቅርብ ነው የሚሉት እንደሚናገረው የሆነ ሰው እንደሚያወራው በጣም ከቡታጅራ ከአዲስ አበባ ቡታጅራ በጣም ቅርብ እንደሆነ ነው። አርባ ደቂቃ ነው አላቅም እንጂ አርባ ደቂቃ እና ለዚህ መንገድ አራት ሰዓት ሰዓት ምርጭ አስባልት ደግሞ በዚህ ሰዓት ተስተካክሏ ሁሉም አስባልት አሪፍ ነው። እና የምን ገጭ ገው የምን ችግር መፍጠር ነው? እንኳን የሁለት ወር እንደዛ ብትሆን ኦኬ አምስት ወሯ አራት ወሯ ነው ያለችው ይያለች እንግዲህ እርግዝና እንደተባለው ማለት ነውና፣ በዚህ ወር ምን ልጅ ምን ሊሆን ነው? እሷስ ምን ልትሆን ነው? ታግራቤ ሰውት ወጋ የሄደች እንደሆነ አቲጂ አንቺ ሲተቀመጭና በቀን ምን ጭቅጭቅ አደረጋት አያችሁ። መጀመሪያ ክብር ይሽን ጠብቅ። ክብራችሁን ከራሳችሁ ለራሳችሁ ክብር ካልሰጣችሁ ለራሳችሁ፣ ለቤተሰቦቻችሁ ክብራችሁን ጠብቃችሁ ክብራችሁን ካልሰጣችሁ ማንም አያከብራችሁ። የምን እየፈለገ ቢወዳችሁ እየፈለገ ቢያፈቅራችሁ እየፈለገ እንትን ብላችሁ አንድ ቀን ምን ጭቅጭቅ ነው የሚያደርጋችሁ። ልክ እንደ አብረሽ ማለት ነው። አብረሽ አሁን በጣም በጣም በጣም እኔ እንጃ ቅንጭላችሁ ተደፍኗል ምናምን ብቅ ትናንትና በጣም ውይ የኔ እንጃ ትናንት የተናገረው ነገር ያስፈራል ጋይስ። በጣም ነው ጭጭቅ ያደረጋት ማለት ነው እና እኔ እጂ እኔ ሄዳለሁ እኔ ምንም ነገር በቃላ በቃላ በግሩ ስር አድርጓታል። በግሩ ስር የሚያሳዝነው እና ትናንት በጣም አሳዘነችኝ። ምስኪን ያ የኔ ፍቃድ ምንም ነገር ማድረግ እሱ ያለ እሷ ፍቃድ የሆነ ነገር ፈል አሁን ቦታ ጅራ አትሄድም። ያን እኔ ፍቃድ ስትለው እሱ እሱ እሱን አሳይሻለሁ ሂጂ ምናምን እሱን በቃ በቃ በጣም ፎከረ። ከዛ እሷም ደግሞ ያንተም የለ እኔ ፍቃድ ምንም ነገር ማድረግ አትችልም ምናምን ስትለው ግን አልተዋጠለትም ማለት ነው እና በቃ ያን እኔ ፍቃድ ምንም ማድረግ አትችልም። እቤት ውሰዳት፣ እቤት ውሰዳት፣ እቤት ውሰዳት። በቃ አንድ ቤት የምትዘጋው ይችልሽ ካርት ናት እንደቆይ እሱ ቤተሰቦቹ ጋር እየሄደ ይዝናናል ወይም ደግሞ እየሄደ በየሄደበት ስንትን እያለና ይችል። በዚህ ሰዓት ደግሞ እንግዲህ እርጉዝ ናት እንደተባለችው ብዙ ነገር እንክብካቤ ያስፈልጋታል። እንኳን አይደለም ባሏ ብዙ ሰው ሰው በቃ ከሆነ እንክብካቤ ያስፈልጋታል። በዚህ ሰዓት ልጅቱ ማለት እና እሱ ባሏ ጥላት የሄደ ሴት ማንም የሚንከባከባት ቤት መቶ እና በዚህ ሰዓት ብዙ ነገር ሊያጋጥማት ይችላል። ሄድ ቤት ውሰዳት ማለት ቤት ዘግቶባት ሄደ ወልዱት ባጭሩ ዘግቶባት በተለ እሷ እሷ ሳትፈቅድ እሷ ምን እንትን ሰት ፍቃድ ሳትሰጠው በፍላጎቱ ዘግቶባት ሄደ ነው ማለት ነው ነገሩ እና በጣም በቃ የእውነት የምትረዱት ነገር ቢኖር ክብራችሁን ጠብቁ። በጣም ክብር ማንኛውም ሰው ይምጣ፣ ማንኛውም ሀታ ቤተሰብ ቢሆን እንኳን ክብር፣ ለራሳችሁ ክብር ቅድሚያ መስጠት አለባቸው። ራሳችን ስታከብሩ ነው ሁሉም ሰው ወደደንም ጠላንም የሚያከብረን ማለት ነው እንጂ ራሳችንን ጥለን ከሆነ መጀመሪያ፣ ሩታ እንደዚህ አትሁኝለት ለዚህ ለልጅ ክብሪሽን ጠብቂ፣ ከቤተሰቦች ጋር ተገናኝ፣ ምናምናም ስትባል አብርሽ ያወጠኛል ብላል በቃ፣ ብዙ ምክር ማሳመም ነበረ ማለት ነው። ማለት ትናንትና በአደባባይ እንግዲህ እቺ ልጅ ብዙ እንትን እየተባለ ነው። እቺ ነው ዝም ሲል በአደባባይ እንደዛ ምን ጭቅጭቅ፣ አንቺ አታስቀሪኝም፣ እንግዲህ አንቺ አታስቀሪኝም ብሎ ፎክሮ ምናምን ነው ማለት ነው። ቪዲዮ ያለቀውና በቃ ሚስት በባሏ ካዘዘ ካላዘዘች፣ ባል በሚስቱ ካላዘዘ ምንም ባል ነው እንዴ? ሁለቱም ውርጋጥ ከሆኑ ማለት ነው፣ ንግግርንም የማይሰሙ ከሆኑ ማለት ነው እና እሷ ደግሞ አሁን እያየች ያለችው እንደ እውነት አሁን በዚህ ሰዓት እንግዲህ ነጽ ፍቅረኛ ነው አሁንም እያወራኝ ነው ምናምን እያል ስለሆነ ያኔንን እያየች እንደገና ደግሞ እርጉዝ ናዝም ተብሏል። የእርግዝናውም አለ ግን እርግዝናው ጠፋ። እኔ ሩዝ እየመሰለኝ ነው እውነት ለምናገር ዱባይ ላይ ሰልሀዱ ማለት ነው። እና እርግዝናውም አለ አለን በለውና የእሱም ስሜት አለመነጫነጭ፣ ምናምን ነገር እንደገና ደግሞ እዚህ ጋር አንድ ባሏን አፈቅራለሁ እየለች የምታለስ አንድ ሴት መታባት አለች ን የምየች ችንጭንጭ ሰው ማትጎዳው እና በዚህ ሰዓት እያሰበላት አይደለም ጋይስ እውነት ሴት ስለሆነ ታሳዝነች። ነግበኔ ነው ነግበኔ ነው እውነት፣ ይህ ሴት እንደዚህ አድርጎ አስረግዞ ምናምን እንደዚህ ቢያደርግ በራሴ ላይ ቢያደርግ ብላችሁ ስታስቡት በጣም በጣም የሚያነድገው እኔ እርጉዝ ነኝ ምናምን ነገር እሱ ግን የፈለገበት ሀገር ሊሄድ ይችላሉ። አንቺ ሂጂ ቤት ስጋ ተዘጊ ቢለኝ በእውነት ሁሉም በጣም ነው የምናደሰው። እና በጣም ነው ያሳዝነችኝ፣ ትናንትና ና ሩታ ማለት ነው። ሶ ሴት ልጅ ራሷን ማስከበር አለባት። ራሷን አክብራ ማስከበርም አለባት። መጀመሪያ ከፍቅርም ከምንም ከምንም ቢሆን የሚበልጥ ነገር ክብር ነው፣ እና ራሷን በደንብ ማስከበር አለባት። ማንም ግን አይ የመጣውንጣ የሆነውን እሱን ከወደድኩት እሱን ከፈጠርኩት እሱን ያደረገኝ ነው ያደርገኝ፣ ብሎ እጅን ዘርግቶ እንደዚህ መውደቅ መጨረሻው ሰላም ነው። ያምር ማለት ነው። እና ወደ ወዳጆቼ ልጆች በያላችሁበት ሰላማችሁ ይብዛ ቪዲዮ ላይ ካረጉ ባይ